ማንንም ምን ያሁን እናንተ ከጎን የምትሆኑ አልፈልግም። ማንንም እንዲ ደርስብኝ አልፈልግም። ሚዲያ ላይም አልወጣም። ምንም አይነት ነገር አልሰራም። ምን ሆነሽ ነው? ፈራው። ምን ፈራሽ? ሴትነው ወጥቶ መግባት ጨለም ሲል ብቻ መራመድ ጨለምሲል መንቀሳቀስ መንከሳቀስ ፈራው።

እህት ያለው ነው የሚያውቀው። ሴት ልጅ ያለው ያውቀዋል። ለእህቴ ለእህቶቼ እኔ ምፈራሁላቸው እኔ ምፈራሁላቸው ምን አለበት ወስዶ ማይ መለሳ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ተወዳጅ ቤተሰቦች በያላችሁበት ሰላማችሁ ብዘት ይበለን። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነው። እንግዲህ በዚ ዘመኑ እየተፈጠረ ያለውን ውካታ፣ ረብሻ፣ ጫጫታ ምናምን እንግዲህ እየሰማን ነው ያለ ነው። እየሰማችሁ ነው ያላችሁት ለመፍረድም የሚከብድ አይነት ነገር ውስጥ ነው ያለ ነው። እየሆነን እንደሆነ ግራ በሚያጋባ ሁኔታ ውስጥ ነው ያለ ነው። አዎ ማለት እዚህ ጋር ከዚህ ልጅ ቆማችሁ፣ ከዚህ ጎን ቆማችሁ ተብሎ እንደዚህ ሚደርስብን ከሆነ ገና ከዚህ በላይ ይደርስብን፣ ገና ከዚህ በላይ እንሄዳለን። እውነቱም ምንድነው እየሆነ ያለው ነገር ገና ለገና ሴት ልጅ ተጎዳጅ ተብሎ ለሰራ ነው ቪዲዮ ወይም ደግሞ ሴት ልጅ እያለቀሰች የእንባዋ ምክንያት አንሁን ብለን ለሰራ ነው ቪዲዮ እየተሰደበን ያለ ነው እየተረገጠን ያለ ነው። እሱ ምንም ማለት አይደለም መሰደብን መረገጥም ምንም ማለት አይደለም። መፍትሄ ነው የምንፈልገው። በመጀመሪያ ደረጃ መፍትሄውን መስጠት የሚችሉት አካላቶች አሉ። እነሱ አካላቶች መልስ እየሰጡ ነው። መልሱን ተከታትለን ደግሞ መፍትሄውን ነው የምንፈልገው እኛ መፍትሄውን፣ ትክክለኛው መፍትሄ ከዚህ በኋላ ይሄ ነገር ድጋሚ እንደማይፈጠር ማስፈራሪያዎች ድጋሚ እንደማይደርሱባት እርግጠኛ መሆን እንፈልጋለን። ያ ማለት ማለት ነው፣ ዛቻ የት ሄድሽ የት ወጣሽ የት ገባሽ ለምን ሄድሽ ለምን ቪዲዮ ሰራሽ እንድትባል አንፈልግም። እቺ ልጅ ምክንያቱም ስራ ትታ ነው ያለችው፣ ትምህርት ትታ ነው ያለችው፣ ቤት ውስጥ ቁጭ ብላ ነው ያለችው። ታማ አለች፣ ሆስፒታል፣ ጠበል ስትመላለስ ነው ያለችው። የዚህ ደግሞ ምክንያቱ አብርሃም ነው። አብርሃም ምናልባት አልባት ይሄን ቪዲዮ እንደምታያውቃለሁ እና ምናልባት ይሄን ቪዲዮ እያየኸው ከሆነ የችግሩ ችግሩ መንስኤ አንተና ምንም አሁን በኦዲየንስ ፊት አንድ የጀምረዋለች ልጅቷ። ስለዚህ በኦዲየንስ ፊት ነገሮች መፈታት አለባችሁ። መፍታት የምትችለው አንተ ነህ፣ አይደለም? አዎ፣ ይህ የሴት ልጅ ጥቃት ይቁም ባልነበት በዚህ ልክ መድረግ የለብንም። ምነገ ና ሴት ልጅ ነገ ስትደረግ ብታየው ዝም ልትል ነው ማለት ነው። ይሄ ነገር ሁላችንም ቤት የሚገባ ነገር ነው። በብዛት የተቃወማችሁ ያላችሁት ሴት ኦዲየንሶች ናችሁ፣ ሴት ቤተሰቦቻችን ናችሁ። እንግዲህ እህት የላችሁም ወይ እናት የላችሁም ወይ አልፎ አልፎ ወደፊትስ ልጅ አትወልድም ወይ ሴት ልጅ አትወልድም ወይ? እንደዚህ ሴት ልጅ የሚደርስባትን ተጽዕኖ ማ እንዴት ነው ቀስ እኛ እኛን እኮ በተናገራችሁ ቁጥር ሌላ ወንድ ለሴት ልጅ እንዳይደግፍ እያደረጋችሁ ነው። ያላችሁ ሰው እንደዚህ አይነት ነገር ለምንድነው የሚፈጠረው? ይሄ የኛም ጥያቄ ነው። እንግዲህ ዛሬ ያለነው እነ ነፂ ሰፈር ነው። እነ ነፂ ሰፈር ያለነው ምንድነው ትናንትና ቪዲዮ እንሰራለን ተባብለን ነበር ከነፂ ጋር ግን ስልክ አጥፍታ ጠፍታለች። ስልኳ አይሰራም። ስለዚህ አሁን ያለችበት ቤት በመሄድ ቤቷ ድረስ በመሄድ ከእህቷ ጋር ተደባብለን ቤቷ በመሄድ ያለውን ነገር ለመፍታት እያሰብን ነው። አጋጣሚ ሆኖ ቤቷ አይደለም ያለችው ጓደኞቿ ቤት ይመስለኛል እና እንግዲህ እህቷ ጋር ደውለንላታል። እህቷ ነች ነገሩንም ሚስጥሮንም የነገረችን ያለችበትን ቦታ የነገረችን እህቷ ነች። ስለዚህ እሷ ያለችበት ቤት ድረስ በመሄድ ነገሩ ለመፍታት ምን ተፈጥሮ ነው ከቤት የጠፋችው የሚለውን ነገር ለማየት እንግዲህ እንደውልላታለን። ሰፈሩ ደርሰናል። ያለችን ሰፈር ደርሰናል። ያው ቅርብ ነው ቤቱ። ስለዚህ ደውልላትና ውጭና ተቀበይን በላት። እቺ ልጅ ፍቅረኛዋንም ማታ ህይወቷ ማለት የለባትም ነር እንደዚህ በቃ ሊደረገ የማይገባ ነው ይሄ ያደረገ ያለው። ሁላችሁም ሴት ናችሁ፣ እንደ ሴት አስቡ። እንደ ሴት ባታስቡ ቢያንስ እንደ ሰው አስቡ። እንደ ሴት ብታስቡ መልካም፣ እንደ ሰው ብታስቡ ማለት ነው። እዚህ ጋር ሁላችሁም ከአንድ ሰው ማየት በነገሩ እያደረጋችሁ ያላችሁት እኛ አሁን እንደ ሲያደረገ ዘቀዘቅን ሀጅ ሰደብ ምናምን ነገር ይሄ ምንም አይደለም፣ ገና ከዚህ እንሄዳለን። አብርሃም ደግሞ ነገሮችን እያየህ ለያስ ከምትል ዝም ከምትል ነገሮችን ማፍት ማስተካከል ማስተካከል ነገር ነው። አንተ ደውልላት ነው ደውልላት፣ እና ቤተሰቦች ምን አይነት ሁኔታ ውስጥ እንዳለች አናውቅም። አሟት ቤት ውስጥ ማስፈራሪያ እየደረሰባት ቤቷ ድረስ እናቷ ጋር ድረስ ጓደኞቿ ወንድሞቿ ጋር ድረስ እየደረሰ ስለሆነ ነገሩ ከቤተሰብ እንኳን ሽሽጥ ከራኩኝ ብላ ነው ነገሮች እንዲያስተካክሉ ሁለቱን ወንከር ነው። ይሄ ነው ነ የተከበራችሁ ቤተሰቦች የችግሩ መፍትሄ መሆን አለብን። ስለዚህ እንግዲህ ቤት አብረን እንግባና ያለውን ነገር

ሰዎች ማሰራ ማለት ነው። እሷ ጋር ነው ያገኙት። ማለት ትናንትና ጭራሽ ከሙሉ ትገኛቻችሁ ምንም ነገር እንዴ። እኔ እኮ እንዴት መጣችሁ ብያለሁ። አጋራ ያለሽበት ነገር ሳሳሰብን ይወጣም። ትናንትና ሲጀመር አንቺ የመሰደባችንን ምክንያት ምንም አንቺ ልጅ አይደል ያንሰው ነገር ስትወኝ ስልክ ማሳን ነበረብሽ። የሆነ ነገር ስትወኝ እኛ ማወቅ አለብን። ከመሬት ተነስተሽ ስልክሽን አጥፍተሽ አንዴ ነገሮችን ይልሽ ሲጀመር ማለት ነው፣ ብሮክም እናንተ እዚህ ድረስ መምጣት አይጠበቅባችሁም። ሲቀጥል ደግሞ አንቺ ለምን ደግሞ እኔ ሳታስፈቅጂ እቤት ድረስ እንዲመጡ ምን ማለት እያሳሰባችሁ ያላችሁት የእኔ መታወም አይደለም ማለት መታ እናንተ መምጣት አይጠበቅባችሁም ነበር እኔ አሁን ቤት ቁጭ ብዬ ራሱ እዛቻ የደረሰብኝ ነው፣ እንዳልወጣ ታምሜ እራሱ አርፌ የመተኛት አልቻልኩኝም። እናንተ የምታስቡት እናንተ መሰደም ምናምን ነው። በቤተሰቦች ኮን እየመጡብኝ ያሉትን ማለት ነው። መፍትሄ ነው ቤት መፍትሄ ነው። እዚህ ማንም የሌለበት ባዶ ቤት ውስጥ መጥቼ ምን እኔ አሁን ያለሁበት ሁኔታ ማለት ነው ከቤተሰብ ጋር ያለሁበት ሁኔታ ጥሩ አይደለም። ከቤተሰብ ተጣልቼ ነው ያለሁት። በዚህ ጉዳይ ሲቀጥል ደግሞ እያስፈራሩኝ ነው ያሉት ለዩቴ በጣም መሰጋት ደረጃ ላይ ነው ያለሁት እና ወጥቼ ሚዲያ ላይ ስለመስራት ነው ባሰብ ያለብኝ። እናንተ አሁን ካሜራ ደቅናችሁ ኔጋ መምጣት የፈለጋችሁ ለምንድን ነው? ቡርኪኒ ካንታ ተደብቁን ከኪያ ምይት ደብቁን የነበሩት ፋይሎች አንድ ያወጣሽ። ከዛ በኋላ ግን እኔ እናቴ እየተሰደብሽ ነው፣ እየተዘቀዘኩ ነው፣ እየተሰደብኩ ነው። ሰው ማይደውልልኝ ስልክ ማይደውልልኝ ስልክ የለም አይደል ከኔ መጀመሪያ መደበቅ። እሺ መጀመሪያ የጠፋሽበት ምክንያት

መታመምሽን አላውቅም እሱም ነግረሽኛል። ያልበታውን ማንም ማውን ያለበት ሁኔታ እናንተ አይደለም ማንም ሊረዳኝ አይችልም። ታምም ያለውን ይበቃ። ከቤት ስላልተመቻት ከቤተሰብ ጋር መግባባት ስላልቻለች ብቻዋን እያለቀሰች ስለነበረ ነው ጓደኛችን ቤት የሄደችው። እሺ ምንም

ስለደገፋኝ ምና ሰግናሽን ደገፍሽ እውነት ስላለሽ እና እንባሽን አልፈልግም። ከዚህ በኋላ አደግፉኝ። አመሰግናለሁ እስካሁን ድረስ ከጎኔ ስለቆማችሁ አመሰግናለሁ። አሁን ግን ምን ልትረዱኝ ስላልቻላችሁ ያለውን ነገር እኔ ስረጋጋ አስተካክሉላችኋል እና ምን አርጌ ነው የምትሉኝ አሁን አንቺ ከቀረው ፋይል አንድ ማንድ ይወጣል። ያንቺ ሙነት አብሮ ይወጣል ከዚህ በኋላ እየባሰ እየመጣ ስለሆነ ሲጀመር እናንተ እንድትመጡም አልፈልግም። ከዚህ በኋላ አጠገብ የምትሆኑ አልፈልግም። ኦኬ፣ እሺ ቤት ለምን

ፎቶ በሰው አስላክሽላት አይደለ? ለሩታ አዎ አስላክሁላት። ለምንድነው አስላክሽላት? እንድትረደኝ እሱ እንዲጋባ። አዎ እንዲጋባ። ሁለታችንም ላይ ምንም አይነት ቪዲዮ አላወጣም። እሷ ሁለታችንም ላይ ሁለታችንም እያታለለን ነበር አብራም አይደል? ሁለታችንንም እያወራን ነበረ እስከ ቅርብ ሰዓት ድረስ። እሱን ተናገሬ ያለው ደግሞ ከዚህ በኋላ አልወጣም። ይህንን ተናገሬ ራሱ ያመነኝ ሴለ ፎቶየተዘቀዘቀን ያለው እያሰራሩኝ ነው። ከቤት መውጣት አልቻላ ነው እዚህ ክያ አሁን እኔ ከእናንተ ጋር ምንም ማውራው ነገር የለም። መጀመሪያ ነው ነው በቃ